ሁለት መቶ ሺ ብር መረጃ በማጋራት ያገኙ ቲክቶክ እየተጠቀሙ ነው። እንግዲህ ቲክቶኮን መረጃ በማጋራት የ200 ሺ ብር እድለኛ መሆን ይችላለሁ። ጄፍሮ ቢዝነስ ግሩፕ አካል የሆነው ጄፍሮ ትራክ ድራይቪንግ ስኩል በአሜሪካን ሀገር የሚገኝ ሲሆን ይህ ትምህርት ቤት አሁን ላይ ታላቅ ቅናሽ ያዘጋጀ ሲሆን፣ ተማሪዎች ወደ ሳውስ ዳኮታ በሚመጡበት ሰዓት ከኤርፖርት ጀምሮ አቀባበል አድርጎ ለሳምንት ቆይታቸውን ጨምሮ 2500 ዶላር በመክፈል ሕይወታቸውና ኑሮአቸውን እንዲያሳምሩ መረጃውን አጋርቷል። እርሶስ ምን ይጠብቃል? ይህንን መረጃ ዲዩት በማድረግ መረጃ አካፍለው ትልቅ እይታ የሚያገኙ ከሆነ ከመስራቹ ከፍራውን ኢተቻ የ200 ሺህ ብር ዳጎስ ያለ ሽልማት እንደሚያገኙ ሳጋራውት። እንዲሁም ስለ ጄፍሮ ትራኪንግ ድራይቪንግ ስኩል ሌላ ማስታወቂያ ቢሰሩ የዚህ እድል ተጠቃሚ መሆን ይችላሉ። ታዲያ ምን ይሰራሉ? ይህንን መረጃ ያጋሩ፣ ዲዩት ሪፖስት ያደርጉ፣ አሊያም ስለ ጄፍሮ ቢዝነስ ግሩፕ አካል ስለሆነው ጄፍሮ ትራኪንግ ድራይቪንግ ስኩል ማስታወቂያዎችን ይስሩ፣ ይሸለሙ።